ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማረኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። በዛሬው ትምህርታችን ወይም ሚዲያችን ደግሞ ይዤላችሁ የመጣሁት የአማረኛ ፊደላትን እንዴት በቀላል መንገድ ማንበብና እንዴት ቅርጻቸውን ማወቅ እንዲሁም ድምጻቸውን በቀላል መንገድ እናውቃለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ዛሬ የመጀመሪያው ክፍል ነው። ከሀ እስከ ረ ያሉትን እንዴት በቀላል መንገድ ድምጻቸውንና ቅርጻቸውን እናውቃለን የሚለውን አብረና ያለን ማለት ነው። እንግዲህ የመጀመሪያው የመጀመሪያው የአማርኛ ፊደላት ምያን ነው። ሀሌታው ሀ ይባላል። ሀሌታው ሀ እንዴት? አሁን እዚህ ጋር ዋናው ቅርጻቸውንና ድምጻቸውን ማወቅ ነው ማለት ነው። ስለዚህ የመጀመሪያ ፊደል። ድምፃቸውን እስኪን በላ አብረን ሀ ሁ ሂ ሃ ሄ ህ ሆ። አንዴ እንድገመው ሀ ሁ ሂ ሃ ሄ ህ ሆ። ያ ድምፃቸውን በዚህ ካየን አሁን ቅርጻቸውን እንዴት እንለያቸው የሚለውን አብረን እናያለን ማለት ነው። እንግዲህ የመጀመሪያ ፊደል ከሆነ ምንም ቅጥል የለባትም፣ ኖርማል የሚጻፈው ማለት ነው። ከዛ ወደ ሁለተኛ ስንሄድ ደግሞ ጎኑ በኩል በቀኝ በኩል ምን አለባት ማለት ነው? ቅጥል አለባት ማለት ነው። የሁሉም የሁለተኛ ፊደሎች ካያችሁ ምን አለባቸው ማለት ነው? በቀኝ በኩል ምን አለባቸው? ቅጥል አለባቸው መሀል ላይ ማለት ነው። ያ ሶስተኛ ፊደል ደግሞ ምንድነው ነው የምትለዩበት መንገድ ሂ። ሶስተኛውን እንግዲህ የምታያቸው ሁሉን ማየት ትችላላችሁ። እግሯ ወደ ቀኝ እየተንሻፈፈ ነው ማለት ነው። እግሯ የዞረ ነው ማለት ነው፣ ወደ ቀኝ። አራተኛ ፊደል ደግሞ እንደምታዩት ምንድን ነው፣ እግር ካላቸው በግራ በኩል ያላቸው እግሮቻቸው ምን ይሆናል ማለት ነው፣ ያጥራል ማለት ነው። ያ አምስተኛ ሲኔት ደግሞ ሁሉም ቀለበት ሁሉም ቀለበት አለባቸው። ይሄን በቀላል መንገድ ማወቅ ትችላላችሁ ማለት ነው። አሁን እስከ አሁን የጻፏቸው ምንድናቸው? እነዚህ ቀለበት አላቸው። ሙሉን ማየት ይችላላችሁ። አምስተኛ ፊደል ሁሉም ቀለበት አለባቸው ማለት ነው። ከዛ ወደ ስድስተኛ ስንሄድ ደግሞ ስድስተኛ የተለያየ ቅርጽና ያላቸው ማለት ነው። እነዚህም በድምጻቸው መለየት ትችላላችሁ። ከዛ ወደ ሰባተኛ ስንሄድ ሰባተኛ ፊደል ምንድን ነው? ሆ ሆን ካያችሁ ምንድን ነው ባለ እግር እግር ሁለት እግር ካላቸው ምንድን ነው ሁለት እግር ካላቸው በቀኝ በኩል ያላቸው እግሮቻቸው ምን ይሆናል ማለት ነው፣ ያጥራል ማለት ነው። ካልሆነ ደግሞ ቀለበት ይኖራቸዋል ጫፋቸው ላይ እንደምታዩት ቀለበት ይኖራቸዋል ማለት ነው ያ ወደዚህኛው እንሂድ። ለ ሉ ሊ ላ ሌ ል ሎ። ያ እንድገማው እንዴ፣ ለ ሉ ሊ ላ ሌ ል ሎ። ኦኬ፣ አሁን ድምጻቸውን በዚህ መልኩ ካየን ቅርጻቸው ላይ እንሂድ። እንደነገርኳችሁ ነው የመጀመሪያ ፊደል ምንም ቅጥል የለባትም። ሁለተኛ ልክ እንደ ሁ ተመሳሳይ ናቸው ማለት ነው፣ ቅጥል አለባቸው መሀል ላይ ጎኑ ላይ ማለት ነው። ሶስተኛ እግራቸው ሸፋፋ ነው። አራተኛ እግራቸው ያጥራል ብያቸዋለሁ፣ በእግራ በኩል እግራቸው ያጥራል ማለት ነው። አምስተኛ ደግሞ እንደምታዩት ምንድን ነው ቀለበት አለባቸው። ስድስተኛ ቀለበት ያለበትም አለ፣ ግን የተለያየ ቅርጽ ስላላቸው በድምጻቸው መያዝ ችላላችሁ። ከዛ ወደ ሰባተኛ ስንሄድ ሎ ምንድን ነው አልኋችሁ? በዚህ ጋር ቅጥል አለባት። ምንድ ነው ቀለበት አለ በጎኑ ላይ ሆኖ ቀለበት አለባት ማለት ነው። ሎ ያ ወደ ሀመር ኳ ወይም ሀ፣ ሁለተኛው ሀ ነች። እች ሀመር ኳ ነው የምትባለው፣ ግን ሀ ብላ ነው የምትጠራ ማለት ነው። ስለዚህ ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ። ንድገሞ እንዴ ሀ፣ ሁ፣ ሂ፣ ሀ ሄ ህ ሆ ያ ድምጻቸው ይህን ይመስላል። አሁን ቅርጻቸውን ለመለየት በጣም ቀላል ነው። የመጀመሪያውን ካዛችሁ አይከብዳችሁም ማለት ነው። ስለዚህ የመጀመሪያ ምንድን ነው ቅጥል እንደሌለበት ማወቅ። ከዛ ሁለተኛ ልክ ሀ ለላይ እንዳየ ነው። አሁን ሁን ስታዩ ምን አለባቸው? መሀል ላይ ቅጥል አለባቸው። ሉም እንደዛው፣ ሁም እንደዛው ነው የሚሆነው ማለት ነው። ሙም እያልን ስንሄድ ሁሉም ተመሳሳይ ነው ማለት ነው። ቅጥላቸው ስለዚህ ሁለተኛ ፊደል ምንድነው ማለት ነው በጎን በኩል ቅጥል እንዳላቸው ማወቅ ከዛ ወደ ሶስተኛ ስንሄድ ደግሞ ምን አለ? ሶስተኛ ፊደል ምንድን ነው እግራቸው የተንሻፈፈ ነው ብያቸዋለሁ። ያው የተንሻፈፈ ነው ሀ ደግሞ እግራቸው ያጥራል። እግር ካላቸው በቀኝ በኩል እግራቸው ያጥራል ብያቸዋለሁ። ከዛ ወደ አምስተኛ ስንሄድ ደግሞ ቀለበት እንዳላቸው እነግራቸዋለሁ ማለት ነው። ከዛ ሰባተኛ ቅርታ፣ ስድስተኛ ምንድን ነው ቅርጻቸው የተለያየ ነው። እዚህ ጋር እንደምታዩት ችምነት፣ ህ ልክ እንደ ሀ ተጽፋ ግን የተጣመመች ነው ማለት ጫፏ ላይ ተጣመማለች ማለት ነው። ወደ ሰባተኛ ፊደል ስንሄድ ደግሞ ምንድን ነው እግሮቻቸው በቀይ በኩል አጭር ነው ማለት ነው፣ ያጥራል ማለት ነው። እግሮቻቸው ያጥራል ማለት ነው በቀይ በኩል ያ ይህኛው ስ ምን ይላል? እንዴት እና እናንብበው። መ ሙ ሚ ማ ሜ ም ሞ። እንድገመው መ ሙ ሚ ማ ሜ ሞ ያ ድምጻቸው ይን ይመስላል። አሁን ቅርጻቸውን በቀላል መንገድ እንደነገርኳችሁ ማወቅ ትችላላችሁ ማለት ነው። የመጀመሪያ ቅርጽ ቅጥል የላትም። ከዛ እንደምታዩት ሙ ሙ ምን አለች ጎኖ ላይ ያለባት ማለት ነው። ሚ እግሯ ሸፋፋ ነው እንዳልኳችሁ። ማ እግራቸው ያጥራል በቀኝ በግራ በኩል ብያችኋለሁ፣ እግር ካላቸው ያጥራል ብያችኋለሁ። ያው እንደምታዩት ነው። ሜ አምስተኛ ደግሞ ምንድን ነው ቀለበት እንዳለባት ስድስተኛ በድምፃቸው ትታውቃላችሁ። ወደ ሰባተኛ ስኔት ደግሞ ሞ ሞ ምንድ ነው ልክ እንደ መተጽፋ ምንድ ነው ልክ እንደ መተጻፍና ግን ቀጥ ያለ ነው ግሯ ማለት ነው። የምን ካያችሁ ግሯ ትንሽ እየተጣመመ ነው ማለት ነው። ትንሽ ሸፈፍ ያለ ነው። የሞ ግን ቀጥ ያለ ነው ማለት ነው ግሯ። ስለዚህ በዚህ መልኩ መለየት ትችላላችሁ ማለት ነው። ያ ይሄኛውስ ማን ነው? ሰ ሱ ሲ ሳ ሴ ስ ሶ። እንድገመው ሰ ሱ ሲ ሳ ሴ ስ ሶ። ያ ድምጻቸውን በዚህ መልኩ ካወቅን ቅርጻቸውን እንደነገርኳችሁ ነው ማለት ነው። ቅርጻቸው እንደነገርኳችሁ ሁለተኛው አሁን እዚህ ጋር ከሁጋ ከሉጋ ከሁጋ ተመሳሳይ ናቸው ማለት ነው። ይህም ተመሳሳይ ነው እንደምታዩት ይህም ተመሳሳይ ነው። አምስተኛም ቀለበት አለባቸው። ስድስተኛ የተለያየ ነው ቅርጻቸው። ሰባተኛ ሶ ተመሳሳይ ነው ማለት ነው። ያና ያ አይከብዳችሁም። የመጀመሪያውን የካን ካያችሁ በቃ ቅርጻቸው የአብዛኞቹ በሚባል ደረጃ ተመሳሳይ ነው የሚሆንላችሁ ማለት ነው። ስለዚህ በቀላል መንገድ መለየት ትችላላችሁ ማለት ነው። ከዛ ወደ መጨረሻው እንሂድ። የመጨረሻው ማን ነው? ረ ረ ሩ ሪ ራ ሬ ርሮ ንድገማ እንዴ። ረ ሩ ሪ ራ ሬ ር ሮ። ያ ድምጻቸው ይህን ይመስላል። ቅርጻቸው ደግሞ የመጀመሪያ ምንም ቅጥል የለባትም። ከዛ ወደ ሁለተኛዋ ስንሄድ ደግሞ ቅጥል አለባት ጎኗ ላይ እንደምታዩት። ሶስተኛ ልክ እንደ ረት ጻፍና፣ ግን እግሯ ትንሽ ጠበብ ያለ ነው ማለት ነው። ጠበብ ያለች ነት ማለት ነው። አራተኛ ምንድን ነው እግሯ ልክ እንደ ራ ጻፍና ግን ወደታች የተጣመመ ነገር አላት። አምስተኛ እንደ ነገርኳችሁ ቀለበት ነው ይህኛው። ስድስተኛ ደግሞ ምንድን ነው ር ልክ እንደ ረ ጻፍና ግን ሰፊ ነው። ይሄ ሰፋ ይላል እንደ ረ ማለት ነው። ከረ ትንሽ ሰፋ ይላል ማለት ነው። ሮ ደግሞ ምንድን ነው ቀለበት አለበት መጨረሻ ላይ ማለት ነው። ጫፏ ላይ በዚህ መልኩ መለየት ትችላላችሁ ማለት ነው። እንግዲህ ዛሬ ያየን ምንድን ነው ከሀ እስከ ረ ያሉትን እንዴት በቀላል መንገድ ቅርጻቸውን ማየት ማወቅ እንደምንችል አይተናል ማለት ነው። ቀጣይ ደግሞ የምንላችሁ መጣለው ማለት ነው። ከሀ እስከ ራ አይተና የተናል ዛሬ ቀጣይ ከራ ቀጥሎ ያሉትን ደግሞ እናያለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ማየትና መከታተል ነው ማለት ነው። በዚህ መልኩ ካወቃችሁ ቪዲዮ ቪዲዮውን በደንብ ከተከታተላችሁ ቅርጻቸውን እንዴት በቀላል መንገድ ማወቅ እንዳለባችሁ ታውቃላችሁ ማለት ነው። ኦኬ የዛሬው ክላሳችን የሚመስል ነበር። ቀጣይ በሌላ እስከምንገናኝ መልካም ጊዜ ተመኞላችሁ ሳናይ ጊዜ